ተመልሰናል። አድማቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። የሊዮንን ጉዳይ ተመለከት፣ የሊዮኔል ሜሲና የፓሪስ ምሽቶቹን ምሬት ደግሞ እናንሳ። ይህንን ጉዳይ ትናንትና ስናነሳ፣ ፒኤስጂና ኢንተር ሚላን በቀጣይ እንደሚገናኙ ተረጋግጧል። ይህንን ጉዳይ በተመለከተ ጥሩ ትውስታ እንደሌለው ሲገለጽ ነበር። ለሁለቱም ጥሩ የነበረ ቆይታ የሚመስል አልነበረም። ይህንን ጉዳይ እናንሳ። አዎ ልክ ነው። ይሄ ጨዋታ በፈረንሳይ በተለይ ከፍተኛ ትኩረት ስቧል። በሁለተኛው ዙር ኢንተር ማያሚ ከፓሪስ አንጀርማ ጋር የሚያደርጉት ጨዋታ ዋናው ምክንያት ሊዮኔል ሜሲ ነው። ከለቀቀ ከሁለት ዓመት በኋላ ከዚህ የፓሪስ ክለብ ጋር፣ ለሁለት ዓመት ከተጫወተበት ክለብ ጋር በባላንጣነት ይገናኛል፣ ወይም በተፎካካሪነት ይገናኛል። ማን ፌቨራይት ነው የሚለው ግልጽ ይመስለኛል። ጨዋታው ከተጠናቀቀ በኋላ ሁለት ለዜሮ እየመሩ ስለነበር አቻ ሲወጡ ተበሳጭቷል። ምናልባት እንግዲህ የኢንተር ማያሚን ብዙ ርቀት የመጓዝ እድል የጎዳው ሊሆን ስለሚችል ከፓሪስ ቀለል ያለ ቡድን ሊያገኙ ይችሉ ስለነበር ከኦገስት 2021 እስከ ጁን 2023 ባለው ጊዜ ነው የተጫወተው። በሁለቱ ሲዝኖች የሊገ ሻምፒዮን ነበር። በሁለት አመት ሶስት ዋንጫ አሸንፏል። በስታቲስቲክስ ካየሹ በ75 ጨዋታ 72 ሰባ አምስት ጨዋታ ሰባ ሁለት የጎል ተሳትፎ ነበር። ስለዚህ በግል በስታቲስቲክስ መጥፎ አይደለም። በዋንጫ በሁለቱም ሲዝኖች የሊገ ሻምፒዮን ነበር። እሱም ሲለቅ እኔ ከመምጣቴ በፊት በነበረው ሲዝን ሊል ነበር ሻምፒዮን የሆነው። ስለዚህ መጣሁ በሁለት አመት ሻምፒዮን ሆነናል ብዙ በስፖርቱ በስፖርታዊ ምክንያቶች ብዙ መከፋት የለኝም ሚል አስተያየት ሰጥቷል። በሁለቱም ሊጎች የፈረንሳይ ሻምፒዮን ስለሆነ ግን ፔጄ በማንኛውም ጊዜ የፈረንሳይ ሻምፒዮን ስለሚሆን የሚለካው በቻምፒየንስ ሊግ ምን ያህል ርቀት ተጓዘ ቡድኑ በሚለው ነው። እና በሁለቱም ሲዝኖች ከሁለተኛው ዙር በላይ መጓዝ አልቻሉ። በአንደኛው ሲዝን በጣም ድራማዊ በሆነ መንገድ በሪያል ማድሪድ ተሸነፉ። በሌላኛው ሲዝን በባየር ሚኒክ ተረቱ። ልክ የዓለም ዋንጫ ከመጀመሩ በፊት እንግዲህ አሁን እሱም የሚለው ምንድነው? ሁሉም ነገር የሚሆነው በምክንያትና ለበጎ ነው። ምክንያቱም እኔ የፓሪስ አንጀርማ ተጫዋች ከሆንኩ በኋላ ነው የዓለም ሻምፒዮን የሆንኩት። የዓለም ሻምፒዮን ሲሆን የፓሪስ አንጀርማ ተጫዋች ነበርኩ እና በክለቡ በስፖርታዊ ምኞቴ የአውሮፓ ሻምፒዮን ባልሆንም ነገር ግን የአለም ሻምፒዮን የሆንኩት የፓሪስ አንጃማ ተጫዋች ሆኝ እና ነገሩ ሁሉ አሉታዊ መልክ ያለው አይደለም የሚል አስተያየት ሰጥቷል። በተለያዩ ጊዜዎች የተለያዩ አይነት አስተያየቶች ሰጥቷል፣ ግን ብዙ ቅሬታዎች አሉት። ከለቀቀበት ጊዜ ጀምሮ ፓሪስ አንጃማን በተመለከተ ሲናገር በምሬት ነው ሌኦ ሜሲ የሚናገረው። የተለያየበትን መንገድ በእርግጥ ጥሩ አልነበረም። ለምሳሌ ልክ የዓለም ዋንጫ ከመደረጉ በፊት የካታር የዓለም ዋንጫ ከመጀመሩ በፊት በፓሪስ ሰንጀርመንና በሊዮኔል ሜሲ መካከል ኮንትራቱን ለማራዘም ስምምነት ነበር እና የዓለም ዋንጫ ተጠናቀቀ። በአብዛኛው ከኤፕሪል በኋላ ነው ሊዮኔል ሜሲ ለመልቀቅ እያሰበ እንደነበር የታወቀ እና ፔዤ እሱ ለመልቀቅ እያሰበ እንደሆነ ሲያውቅ አንዳንድ በሌላ በማንኛውም ተጫዋች ላይ አድርጎት የማያውቀን ጠንከራ ያለ የዲሲፕሊን እርምጃ ጭምር ሊዮኔል ሜሲ ላይ ሲወስድ አየ። ኦቶራይዝ ያልተደረገ የስፖንሰርሺፕ በረራ ከሳውዲ የቱሪዝም ሚኒስቴር ጋር በነበረ የስፖንሰርሺፕ ውል ምክንያት ሄደ ወደዛ እና የሁለት ሳምንት ደሞዙን እና አንድ ጨዋታ አቀጣው ሊዮኔል ሜሲ። ሌላ ማንም ተጫዋች ላይ አላደረገም። ስንት የዲሲፕሊን ህጸጽ ነበር ግን ዋናው ምክንያት የነበረው ሊዮኔል ሜሲ አዲስ ኮንትራት ላለመፈረም መወሰኑ እና ወደ ባርሴሎና ለመመለስ እየተነጋገረ ስለነበር የሚመለስም ይመስል ስለነበር በኋላ ኮ የባርሴሎና ሁኔታ አስተማማኝ እንዳልሆነ ሲያውቅ ነው ሌሎች አማራጮችን ማየት የጀመረው። ወደ ባርሳ ይመለሳል የሚል መጠበቅ ነበር ያን ጊዜ እና ሲለቅ በበጎ አይደለም የለቀቀው። እሱ ብቻ ሳይሆን አንድ ከሊዮን ጋር በተደረገ ጨዋታ ደግሞ ኳስ በነካ ቁጥር የፓሪሳንጃ መደጋፊዎች እሱ ላይ ብቻ አይደለም፣ ግን እሱ ላይ ጫን ያለ ጩኸት እሱ ላይ ነይማር ላይ መረር ያለ ጩኸት ነበራቸው። እኔ ይህንን ተቃውሞ ፕሬዝደንቱ ላይ የቀረበ ተቃውሞ ነው ብዬ አስባለሁ። ምክንያቱም እነዚህ ተጫዋቾች የብሊንግ ብሊንግ ፖሊሲ ምልክቶች ናቸው። እነዚህን አይነት ተጫዋቾች ወደ ማምጣት የሄዱት ፕሬዝደንቱ ስለሆኑ ፕሬዝደንቱም ላይ ፕሬዝደንቱ ላይ መጫወት ሲ እንኳ ስ ሜዳ ውስጥ ስለማይገቡ ግን ለቀቀ። መጀመሪያ አስተያየት የሰጠው ፓሪስ አንጀርማን በተመለከተ ሰኔ 2023 ላይ ከፓሪስ አንጀርማ ጋር እንደሚለያይ ከታወቀና ኢንተር ማያሚን እንደሚቀላቀል ከተረጋገጠ በኋላ ከሁለቱ የካተሉኛ ጋዜጦች ጋር ከሞንዶ ዲፖርቲቮና ከስፖርት ጋር በነበሩት ቃለ ምልልሶቹ ላይ ነው። እና ያኔ ደስተኛ አልነበርኩም። በፓሪስ ከባድ ጊዜ ነበር፣ አሁን አልፏል፣ ግን ከባድ ጊዜ ነበር። አልወደድኩትም እዛ የነበረኝን ህይወት። ለቤተሰቤም አስቸጋሪ ነበር። ከልጆቼ ህይወት ውስጥ ብዙ ነገር የጎደል ይመስለኛል። በባርሰሎና የነበራቸው ሰላም እዚህ አልነበረም። ደስተኛ አልነበርኩም ማለት እና የአንዳንድ ሰዎች ስሜት የተለያየበት መንገድ በቁርሾ ስለሆነ እና ከዛ ትኩስ ስሜት ጋር ስለሆነ ያለው ለዛ ነው እንደዚህ መራርነት ያለው ንግግር የተናገረው አሉ። ግን ከለቀቀ ሁለት ዓመት ሆኖ እና ባለፉት ሁለት ዓመታት በተለያዩ ወቅቶች በሰጣቸው አስተያየቶች በፓሪስ ደስተኛ እንዳል እንዳልነበር በተደጋጋሚ የሚናገርባቸው ናቸው። ለምሳሌ እኔ መጀመሪያውን ወደ ፓሪስ አንዣማ መሄድ አልፈለግኩም ነበር ሁኔታዎች አስገዳጅ ስለነበሩ ነው ወደዛ የሄድኩት አለ ከአፕል ቲቪ ጋር በነበረ ቃል ምልልስ ምክንያቱም ጠብቅ የነበረው ባርሴሎና ያለበትን የፋይናንስ ችግር አስተካክሎ በዛው በባርሳ እንደመቆይ ነው ጠብቅ የነበረው እና በሁለት ቀን ውስጥ ሻንጣችንን አንጠልጥለን ወደ ፓሪስ መሄድ ነበረብን ወደ ፓሪስ ለመሄድ ዝግጁ ክለቡን ሳይሆን በወቅቱ ወደ ፓሪስ ሳንጀርመን ለመጓዝም ፈቃደኛ አልነበርኩም እና ጥሩ ጊዜም አልነበረም ጥሩ ጊዜ አልነበረም የሚል አስተያየት ሰጥቷል። ግን ሌላ ጊዜ ደግሞ ያው የዓለም ዋንጫ ያሸነፍኩበት ስለሆነ ችግር የለው ማለና ግን ምን አለመሰለሽ እኔ ይሄ የሚያስጌድ አይመስለኝም። በእርግጥም የዓለም ዋንጫ ያሸነፈው የአርጀንቲና ብሔራዊ ቡድን አባላት ቁጥር 26 ነው እና 25ቱ ተጫዋቾች የዓለም ሻምፒዮን ሆነ ወደ ክለቦቻቸው ከተመለሱ በኋላ ለእያንዳንዱ ተጫዋች በስቴዲየም ውስጥ የዓለም ሻምፒዮን የሆነው የእኛ ተጫዋች እየተባለ አቀባበል ተደርጓል። ለአንድ ተጫዋች ብቻ አልተደረገም፣ ለኔ ብቻ አልተደረገም። ለሌሎቹ 25 ተጫዋቾች ግን በየሄዱበት ክለብ በሙሉ ሰለብሬት ተደርጓል አለ። እኔ አንድ ይሄ ከአንድ የአርጀንቲና የዩቱብ ቻናል አለ፣ ኦልጋ ከሚባል የዩቱብ ቻናል ጋር ያደረገው ቃለ ምልልስ ላይ ነው የተናገረው። ችግሩ ምንድን ነው? ማንን ያሸነፈው ፈረንሳይ ነው አይደለም? ፓሪሳን ጀማ የፈረንሳይ ክለብ ነው እና እናንተን ያሸነፋችሁ ተጫዋች ተብሎ ነው የሚታወቀው። እንደማለት ነው። በልምምድ ሜዳ አቀባበል እንዳደረጉለት አስታውሳለሁ እንደ አንዳንድ ተጫዋቾች የመውቀም ባይሆን ግን ከዛ በላይ ማድረግ መቻላቸውን እርግጠኛ አይደለሁም። መናሰራል ከላይፍም ይህንኑ ነጥብ ነው ያነሱት። ከሌላ ከማንኛውም ሀገር ጋር ቢሆን ኖሮ በስቴዲየም ውስጥ በፓርክ ደ ፕራንስ የዓለም ዋንጫውን ይዞ ሰለብሬት ማድረግ እንፈልግ ነበር። ችግሩ ግን ሴንሲቲቭ ነው። ፈረንሳይን ያሸነፉት እና በጣም ስሜታዊ ጨዋታ ነበር፣ የማይረሳም ጨዋታ ነበር እና ግን ይህን ነጥብ አንስቷ ምክንያቱም የተቀሩት 25 ተጫዋቾች በሙሉ ያ ክብር ተሰጥቷቸዋል፣ ያ ሪኮግኒሽን ተሰጥቷቸዋል የሚል አስተያየት ደግሞ ሰጥቷል። ከዛ ባለፈው ኤፕሪል ሴፕሊሜንቴ ፉትቦል ከሚባል አንድ ሌላ ብዙሀን መገናኛ ጋር እንደዚሁ አንድ በጣም አስቸጋሪ ጊዜ እንዳሳለፈ የተናገረበትን ቃለ ምልልስ ጠቅሷል። ጉዳዩ የፋይናንስ አይደለም፣ ምክንያቱም ብዙ ገንዘብ ይከፍሉ ነበር። 32 ሚሊዮን ዩሮ የተጣራ ክፍያ ያገኝ ኔት ያገኝ ነበር ሊዮኔል ሜሲ ያው ለዝውውር ገንዘብ አልከፈሉበትም። በዛ ላይ ሊዮኔል ሜሲ ነው ለሜሲ ብዙ ላይ ሆን ይችላል፣ ምክንያቱም ምባፔ ሰባ ሚሊዮን ኔት ያገኝ ስለነበር፣ ግን በጣም ከፍተኛ ደሞዝ ነበር ያገኝ ነበር። ፋይናንሻል አይደለም ችግሩ። ነገር ግን ለምሳሌ በቃ ትላንትና እንዳነሳሁት በባርሴሎና የነበረኝ የኑሮ ስርአት በካስቴል ደፌልስ ነበር ሊኖር የነበረው፣ እና ሰው ዝር አይለም ይባላል። ወጣ ያለ ውብ፣ ለባህር ቀረብ ያለ ወክ እንኳ ቢያደርግ ማይረበሽ ነው። ሳይመን ኩፐር በዛ ሰፈር አልፌ እንዴት እንደዚህ ትልልቅ ስታሮች ያሉበት ሰፈር ጸጥ ሊል ይችላል ብዬ ተገረምኩ ይላል። ፓፓራሲ የለ ምን የለ በጣም ሰላማዊ ህይወት ነው ነበር። ሜሲም በባህሪው እንዲህ አይነት ጸጥተኝነት ያለው ከሜዳ ውጭ ብዙ ርዕስ የማይከስት አይነት ዝም ያለ ህይወት የሚወድ አይነት ጭምት ሰው። ፓሪስ ደግሞ ሌላ አይነት ከተማ ነው እና እንዲያውም ምን አለ ለምሳሌ ልጆቼ ኳስ መጫወት ይወዳሉ እና በእኛ አፓርትመንት ውስጥ ኳስ ስንጫወት ድምፅ ይሰማል እና ለፖሊስ ኮምፕሌን ያደረጉ ጎረቤቶቻችን አለ። ከዛ ቤት የሚወጣው ጩኸት ይረብሻል፣ የልጆች ድምጽ እየረበሸን ነው አሉ። እና ይሄ ደግሞ ማንንም ፕሮፌሽናል አፌክት ያደርገዋል የአንድ አባት ደስታ የልጆቹ ደስታ ነው እና ልጆቼ የሚወዱትን አንድ ነገር እግር ኳስ መጫወት እንኳ አልቻሉም ምክንያቱም ቅሬታ ይቀርብ ስለነበር አሁን ከኔማር ይለያል ኔማር ቅሬታ ይቀርብበት ነበር ቡጊቫል በምትባል የፓሪስ ሰበርብ ባለች አካባቢ ፓርቲ ይደግስ ነበር የሆነ ሰበብ እየፈለገ ስለዚህ ከዛ የሚወጣው ድምፅ የሰፈሩን ሰው ያውቀው ነበር ሜሴ ፓርቲ ሰው አይደለም ወይ እንዲህ ትልልቅ ኤክስትራቫጋንዛ ውስጥ የሚታወቅ ተጫዋች አይደለም። ነገር ግን እንዲህ አይነት ችግር ነበር በፓሪስ አዳፕቴሽኑ በጣም አስቸጋሪ ነበር የሚል አስተያየት ደግሞ ሰጥቷል። 2223 የውድድር ዘመን ላይ በነበረው ሲዝን ነው የመጨረሻውን ስምንተኛውን ባሎንዶር ያሸነፈው የዓለም ዋንጫ የተደረገበት ሲዝን ያ ሲዝን ስለነበር እና ያንን ሽልማት ሲያገኝ ለኢንተር ማያሚ ከፈረመ በኋላ ነው ያንን የባሎንዶር ያሸነፈው። ነገር ግን ያ ሲዝን በፓሪስ ሳን ዠርማ ያሳለፈው ሲዝን አንዳንድ ተጫዋቾች ይመለሱና አይደለም እንደዛ። ቤንዜማ ኮ ወደ ሊዮን ሄዶ ለሊዮን ከተጫወተ አስራ ምናምን አመት ከሆነ በኋላ ማለትም ሁለት ሺ ሃያ ሁለት ነው ሁለት ሺ ሃያ ሶስት ላይ የባሎንዶር አሸናፊ ሲሆን ወደ ሊዮን በግሩፕ ማ ሴሌብሬት አድርጎታል። ያን ስቴዲየም ውስጥ አይ እንዲህ እንዲያደርጉልኝ አልጠብቅም የፓሪሶች ምክንያቱም ሻክሯል በእነሱና በእኔ መካከል ያለው ግን ያ የተሻለ ስፔሻል ኢንቪቴሽን ኖሮ ተመልሼ በፓርክ ደ ፕራንስ ደጋፊዎች የሚፈልጉ እያ አይመስለኝም፣ ክለቡ የሚፈልግ አይመስለኝም ብሎ በቃ እንዲ አይነት ብዙ አስቴቶች ሰጥቷል። እስከ ቅርብ ጊዜ ድረስ እስከ ኤፕሪል ድረስ የሰጣቸው አስቴቶች በሙሉ በፓሪስ የነበረውን ህይወት ደስተኛ ለመሆን የተናገረበት ብዙ ቅሬታ ያቀረበበት ከጎረቤት ከሁሉም ተጫዋቾች ጋር ሰላማዊ ነበርኩ ከኪሊያን ምባፔ ጋም ከሌሎችም ተጫዋቾች ጋር ጥሩ ጓደኝነት ኖሮኝ ነው የለቀቅኩት፣ እንደዚህ ይላል። ግን ለምሳሌ አንድ ብሬሽት ጄጋር የሚባል ተጫዋች አለ። ያኔ የቱሉዝ ተጫዋች ነበር። አሁን በኤሜሌስ ለሻርሎት ኤፍሲ ለሚባል ቡድን ይጫወታል። እና አንድ ቃለ ምልልስ እያደረገ አርቲቢኤፍ ከሚባል ብዙሃን መገናኛ ጋር ሜሲን አገኘሁት አለሜሄዳ ውስጥ እንዴት ነበር ፓሪስ ብዬ ስጠይቀው፣ ላሜርዳ ላሜርዳ ሲኦል አለ። ይሄ በቃ ደም በእኛ የመጀመሪያው ዓለም ችግር ነው። ሲኦል ማን ይበል ሲኦል ነው አለኝ፣ በፓሪስ የነበረኝን ጊዜ ብሎ ይናገራል። ያው እንደ እንግዲህ አሁን የሚደረገው ጨዋታ የዓለም የክለቦች ዋንጫ የሁለተኛው ዙር ጨዋታ ነው። ሜሲ አንድ የሚገርም ሬከርድ አስመዝግቧል። በኳስ ተጫዋቹ ከሆነበት ዘመን ጀምሮ ከምድብ ወድቆ አያቅም። 33 ጊዜ ግሩፕ ስቴጅ ጨዋታዎችን አድርጓል፣ ለክለቦቹና ለብሔራዊ ቡድን አንድም ጊዜ ወድቆ አያቅም። ነገር ግን ደግሞ አሁን ቀጥሎ የሚገጥማቸው ቡድን ፈታኙ በፓሪስ ሳን ዠርማኑ ለፕሬዚደንት ናስር አልኸላይፊ ይሄኛው ቡድናቸው የበለጠ የጋራ ቡድን ነው። ጥቂት ስታሮች ቡድን አይደለም። እና የነ ሜሲ መልቀቅ እኮ ጥሩ ውሳኔ ነው ምናም ሲሏቸው አይ ሜሲ ለብራንዳችን የነበረውን ጥቅም ስለማታውቁት ነው አሉ በአንድ ወር 30 ሚሊዮን አዳዲስ ተከታይ ነው ያገኙት። አንድ የስፖንሰርሺፕ ስምምነት ነበራቸው እና ልክ ሜሲ ከመምጣቱ በፊት ፔጂ ይደራደር የነበረ 2 ነጥብ 5 ሚሊዮን ክፍያ ለመቀበል ነው። ሜሲ መምጣቱ ከታወቀ በኋላ በአንድ ጊዜ 9 ሚሊዮን የገባው። ከአንድ ስፖንሰርሺፕ ብቻ የሶስት እጥፍ ገቢ ነው ያገኙት። የፓሪስ ሳን ጀርማ አለም አቀፍ ብራንድ በሜሲ ለነሱ መጫወት ብቻ ሜዳ ውስጥ የታሰበውን ያህል ስኬት ባይኖረውም ወይም ቻምፒየንስ ሊግ ባያሸንፍም ስኬት ያው ቻምፒየንስ ሊግ ስለሆነ እንጂ ሁለቱንም አመት የሊግ ሻምፒዮን ነበር። ግን በቂ አልነበረ። አንደኛው አመት ላይ የአሲስት ቀዳሚ የአሲስት አድራጊ ነበር፣ 15 አሲስቶች ነበሩት። በሌላኛውም ሲዝን የአለም ዋንጫ ባሸነፉበት ሲዝን እንዳልኩት በየጨዋታው የአንድ ጎል ኮንትሪቢሽን ነበር። ኦልሞስት በ75 ጨዋታ 72 ጎል በጣም ትልቅ ቁጥር ነው። ነገር ግን ሜዳ ውስጥ ደስተኛ በጭራሽ ደስተኛ አልነበረም። እና ሲገናኙ፣ ይሄ ኮንቴክስት በጣም አስፈላጊ ኮንቴክስት ነው። ይሄ ጨዋታ ብዙ ሌሎች መልኮች አሉት። ምክንያቱም ለኢንተር ማያሚ በዚህ አሁን በደረሱበት ደረጃ ብቻ 30 ሚሊዮን ዶላር አግኝተዋል፣ 30 ሚሊዮን ዩሮ አግኝተዋል። አሁን ባሉበት ደረጃ ብቻ። ግን አይ ቲንክ በቀደም የነበረው ጨዋታ ላይ አሸንፈው ቢሆን ኖሮ ይመርጥ ነበር። አሁን በዚህኛው ስቴጅ ፔዥን ባያገኝ ይመርጥ ነበር። ብዙ ርቀት ለመጓዝ ስፖርታዊ ህልሞች አሁንም እንዳሉት ግልጽ ነው። እና ግን ይሄ ኮንቴክስት በጣም አስፈላጊ ኮንቴክስት ነው። ከዚህ ክለብ ጋር የነበረው ግንኙነት ያበቃበት መንገድ የሻከረ ስለሆነ የፈረንሳይ ሚዲያ አሁን ይህንን በተመለከተ ብዙ ወሬ ያወራል ና በሳምንቱ መጨረሻ መሰለኝ ጨዋታው የሚደረገው ኤንሪኬ ያሰልጥኖታል። ሱዋሬስም በኤንሪኬ ስር ሰልጥኗል። ጂጂዮ ዶናሩማ ተጠይቆ አቤት እንዴት እድለኞች እንደነበር ነው። በነዚህ ሁለት ዓመታት እሱ ከስፖርት የህልሞቹ አንጻር ቻምፒየንስ ሊግ ላስላላሸነፈ ጥሩ ጊዜ አይደለም የሚል ይሆናል ግን ለሁላችንም በዓለም የእግር ኳስ ታሪክ ከምርጡ ተጫዋች ጋር የመጫወት እድል አገኘን ብሏል ከበቀደሙ ጨዋታ በኋላ እና ለእኛ ጥሩ ትውስታ ነው። ያንን መልበሻ ክፍል ከእሱ ጋር መጋራት ስለቻለ እና ለእኔ አሁንም ከዓለም ምርጡ ተጫዋቾች መካከል አንደኛው ነው ብሏል። ግን በቃ ብዙ የጎን ስቶሪዎች ያሉት በጣም ኢንትረስቲንግ ጨዋታ